አብርሃም ምን ናት? አሁን እቺ ልጅ ሚስት አይደለች፣ እህት አይደለች፣ ዘመድ አይደለች፣ ምንም ነገር አይደለችም። በዚህ ደረጃ ተጨንቀ እሷ ጋር ሄደ። እንግዲህ ምን እያረክ ነው? ሩታን እያስደሰትክ ነው። በዚህ ሰዓት የሩታ ቤተሰብ አለ፣ ዛጋ የአንተ ቤተሰብ አለ። እጅግ እኮ በጣም የሚያሳፍር ነገር ነው። ተመልከቱ ማለት የለመዱትን ሰው መለያየት ከባድ ነው። ወብሽ ነው። አሁን ደግሞ በዚህ መልኩ አገኛለሁ ብዬ አላሰብኩም። ለዛ ነው በይዚህ አብርሃም ገብቶታል። በቃ ፍቅር እንደሆነ ይሄ ነገር በደንብ ተረድቷል። ግን ምንድነው ይፈልጋታል፣ በቃ የምር ይፈልጋታል። ያንን ነገር ደግሞ በደንብ ምን አለ ብታሳየኝ፣ ወይም ደግሞ ተመልካችም እኮ ቢያይ ደስ ይለዋል። ወሰነ ከእሷ ጋር መቀጠል ወይም ደግሞ ከሩታ ጋር። እንዴት ሰው አንድ ሰው መምረጥ ያቅተዋል? በተለይ ባለ ተዳረው ነው ደግሞ እንግዲህ ተመልከቱ አሁን በዚህ ሰዓት ደግሞ እጅግ በጣም የሚያሳዝነኝ ነገር ልጅ በወለደበት ሰዓት ላይ እንደዚህ አይነት ነገር ውስጥ መግባቱ ነው። የበሌ ላይ ቀላል አይደለም። ከመጣሁ በኋላ ብዙ ነገሮች የተስተካክለዋል እና አንተ መጣት ለኔ ተባች ነው ግን ሁኔታዎች ናቸው። በቃ ከምር በጣም ልጅቷ በፍቅር እየተጎዳችም። አብርሃም መረዳት ያለብህ ነገር የሴት ልጅ ጉዳት ማይገባ ከሆነ እጅግ በጣም ያሳዝናል። በተለይ በሴት ልጅ ላይ እንደዚህ አይነት ነገር አታደርጉ፣ እባካችሁን እባካችሁን። የአብርሃም ጓደኞችም ተመሳሳይ ልትሆኑ ትችላላችሁ። ያው ናችሁ፣ እኔ ከሱ ተለይቼም አላያችሁም። በተለይ የቡታጅራ ልጆች ተመሳሳይ አይነት ባህሪ ያላችሁና እባካችሁን እባካችሁን፣ ይህ ትክክል አይደለም። ይሄ ፈጣሪ የሚወደውም ነገርም አይደለም። የምታደርጉትን ነገር እባካችሁን እባካችሁ ተጠንቀቁ። ከዚህ በፊት በጣም ብዙ ጊዜ ተናግሬያለው። አብርሃም የምታደርገው ነገር እጅግ በጣም ያስጠላል። በቃ ጋጥ ወጥ ነው። አንድ ወንድ ልጅ እንደዚህ አይነት በዚህ ደረጃ ሚስት እያለው ልጅ እያለው ከሌላ ሴት ጋር እንደዚህ አንዳንድ ቪዲዮዎችን ሲሰራ ምን አይነት ነገር መናገር አለብን? ወይም ደግሞ ምንድን ነው ኦዲንሱ፣ ምንድን ነው የሚማረው ከእናንተ እስቲ ይሄ ነው በሉ። ይሄ ከትዳር ውጭ የሚደረገው ነገር ማበረታታት ነው የሚመስለው። ያንን ነው እኔ እያስተዋልኩ ያለው እ እ በቃ ማለት እንደዚህ ረበሻል ነው ብዬሽ አላሰብኩም። ልክ ባይዚ እሱን ስታገኝ ነው ሄርሜላ በጣም ያለቀሰችው ስሜቷ የተቀያየረው በጣም ብዙ ነገሮችን ባይዚ። ድራማም ሊመስለኝ ይቻላል አንዳንዴ ድራማም ይመስላል ባይዚ። ሁላችሁ ማወቅ ያለባችሁ ነገር ሄርሜላና አብርሃም በዚህ ሰዓት አይደለም የተገናኙት። የተደበቀ በጣም ብዙ ሚስጥሮች ሲወጡ ነበረ በተለያየ ጊዜ። ምክንያቱም ያልኩበት ምክንያት ስላለ ነው። ከዚህ በፊት እንዳያችሁት ከሆነ ቪዲዮ የሚቀርጻት አንድ ሰው እንደነበረ በደንብ ያስታውቅ ነበረ። በተለይ እዚህ ቤት ውስጥ ወይም ደግሞ እዚሁ ክፍል ውስጥ እንግዲህ የተለያዩ ቪዲዮዎችን ለቲክቶክ ስትቀርጽ ነበረ። ያ ሰው ደግሞ እንግዲህ ከአብርሃም ውጭ ሌላ ሰው አይሆንም ብዬ መናገር እችላለሁ እርግጠኛ ነኝ በዚህ ጉዳይ ላይ። ስለዚህ ሄርሜላ አሁን በዚህ ሰዓት ላይ መተሽ የምታሳይን ነገር በጣም ከልባችን አዝነን አብርሃም ለአንቺ መሆን አለበት ብለን እንድንከራከር ነው ወይስ ምን ፈልጋሽ ነው? እስቲ በግልጽ እንኳን ብትነግሪን አንቺ እንኳን ይህንን ይሄንን ነገር በግልጽ ብትነግሪን። በቃ የአብርሃም ፍቅር ካልወጣለሽ ያንን ነገር በግልጽ መናገር ነው። አብርሃምን አፈቅራለው፣ እወዳዋለው፣ ስለዚህ ከሱ ጋር መኖር ብቻ ነው ያለብኝ፣ ከሱ ተለይቼ መኖር አልችልም ብለሽ በግልጽ ብትነግሪን እኛም እኮ እናግዝሻለን። አሁን እዚህ ጋር ያለው ሰው በሙሉ ግራ ተጋብቷል። በቃ ማልቀስ ነው በየጊዜው ማልቀስ ነው። ሄርሜላ በቀን ሶስቴ አራቴ ታለክሳለች። እጅግ በጣም እኮ ነው የሚያሳፍረው። አብርሃምስ ተመልከቱት ይህንን በግ፣ በቃ ሁሌ በሰው መመራት እና ደግሞ የሚያደረገው ነገር ሁላ እኮ ያሳፍራል። ጓደኞችን አጠገብ አቁመ እሷን አክፈ ስታባብል ምንድን ነው የሚባለው አሁን? ሩታስ ምን አይነት ስሜት ነው የሚሰማት? እስቲ አሁን የእውነት ምንድን ነው የሚሰማት? የሩታ ቤተሰብስ እንዴት ነው አይናቸውን የምታየው? እኔ ምን አይነት ደፋር እንደሆንክ ብቻ ነው ያልገባኝ። አሁን ደግሞ ልክ ይነሳና ከዚህ ቦታ ይወጣና ሩታ ጋር ይሄዳል። እሷን ደግሞ ሊያባብላት ነው ማለት ነው። ተመሳሳይ በተለይ የሩታ እናት አባት ሲያዩት ምን አይነት ስሜት እንደሚሰማቸው ምን አይነት ባል እንደሆነ እጅግ በጣም አሳፋሪ ነው። ሌሎቻችሁ በተለይ እዚህ ጋር የቆማችሁ ሰዎች መገኘት ራሱ አልነበረባችሁም። እንደኔ የእውነት በተለይ እነፈረንጁ ፈረንጁ በተለይ በጣም ብዙ ነገር ስትል ነበረ እስከ ዛሬ ድረስ ለአብርሃምም ይሁን ለሄርሜላም ጥሩ ነገር ስላልሆነ ወይም ደግሞ እነሱ እንግዲህ እንደዚህ ኦፊሻል በሆነ መንገድ ሲተቃቀፉ፣ ሲደባበሱ ማየት እጅግ በጣም ያሳፍራል። በእርግጠኝነት ፈረንጁ ወይም ደግሞ እዩ እዚህ ጋ የቆመው በጣም እንደተናደዳችሁ እርግጠኛ ነኝ። ምክንያቱም ብዙ ነገሮችን ስትሞክሩ ነበረ አውቃለሁ፣ ግን ለእነሱ ቦታ መስጠት አልነበረባችሁም። ቦታ በሰጣችሁት ቁጥር ባይዞ እጅግ በጣም ፍቅራችሁ እየጨመረ ነው የሚሄደው። ስለዚህ ሄርሜላ የምታሳየን ነገር እጅግ በጣም ያሳፍራል። እሷ ሆን ብላ ነው ሆን ብላ በቃ አስባበት ነው የምታደርገው የእናንተ መጃጃል ብቻ ነው። እኔ ግራ የገባኝ እራሷን ልታጠፋት ትሞክራለች ወይም ታጠፋለች ምናምን ብላችሁ በጭራሽ ለጆቷ አታጠፋም ራሷን በጭራሽ። እንደ ሁሉ ሰው እኮ ከጎንሻለሁ፣ ሁላችንም ከጎንሽ እኮ አለን። አንቺ ነሽ ራቅሽን እንጂ እኮ እኛ አራግ በዚህ አብርሃም ሄርሚን ላይ የፈለገችው ነገር አንተን ነው። ፈረንጆ አለ እዩ አለ ቢኒ አለ ሌላም ሰው ነፍ ነው። በጣም ብዙ ጓደኞች አሏት በይዜ በጣም ብዙ እና አቤልና ብሩክ ራሱ ይበቃሉ። የነሱ ጋጋታ ራሱ ይበቃል ለሄርሜላ። እሷ የፈለገችው ሌላ ወንድ አይደለም፣ አንተም ብቻ ነው። አውቀ ሌላ ነገር አታስመስል። በቃ ታውቃለህ፣ በደንብ ታውቃለህ። በግልጽ እሷ እስከምትነግር ድረስ ወይም ደግሞ ስሜቷን በግልጽ እስከምትነግር ድረስ መጠበቅ የለብን። የምትፈልጋት ከሆነ አብራችሁ ሁኑ። ይው የፍቺ ጥያቄ ፈርማል። ምንም የሚያሳስበ ነገር የለም አባቴ። ስለዚህ የፍቺው ጥያቄ ልክ ሲጸና፣ በፍርድ ቤት መጽናት አለበት፣ ግዴታ ነው። እንደፈለክ ሂደ። ከሰው ጋራ ማደርም ይሁን ሌላ ነገር ውስጥ መግባት አችልም። ስለዚህ አትሊስት ጠብቅ ጠብቅ እስከ ፍቺው እስከሚፈጸም ድረስ ከጠበክ በኋላ ወደዚህ ወደምትፈልገው ላይፍ መግባት ትችላለህ። እስር ቤት ሆኖ ባል እናውቃለን፣ ሁላችንም አብርሃም እስር ቤት እንደሆነበት እናውቃለን። ምክንያቱም በራሱ እጅ ነው ማይሆን ነገሮችን እያደረገ እስር ቤት ውስጥ የገባው። እንጂ ሩታ እኮ በጣም ብዙ ነገሮችን ስታደርግለት ነበረ፣ ስትንከባከበው ነበረ ወደ ራሱ እንዲመለስም። እንዳውም ሴት በዚህ ደረጃ በትዕግስት ጠብቃ አብርሃም ይቀየራል ብላ እንግዲህ በጣም ብዙ ነገሮችን ስታደርግ ነበረ። እንደዚህ አይነት ሴትም አትገኝም እስከ ዛሬ ድረስ የምታረገው ነገር ሩታ በጣም ብዙ ነገር ስላረገች ስለቻለች ነው እንጂ በጭራሽ አንተ ያረካቸው ነገሮች ለሰከንድ ራሱ ከሴት ጋራ የሚያስቀምጥ ጉዳይ አይደለም። ነገር አብርሽ ምን ላድርገው? አሁንም ቢሆን ማለት እናንተ እንደጠራችሁ ወይ መገኘት ይችል ነበር፣ ግን ደግሞ በዚህ አሁን ሄርሚላ ከልብ ከልብ ከሆነ ያንቺ እንደዚህ ማልቀስ፣ ማዘን፣ በጣም ማሰብ፣ መጨናነቅ፣ ራስን ማጥፋት ደረጃ ድረስ እስከመድረስ ያደረሰች ነገር የምር ከሆነ እውነት ከሆነ እኛ እንረዳሻለን። በቃ እውነት ከሆነ ይሄ ስሜት የምር አንቺ ላይ ካለ አብርሃምም ተመሳሳይ እንደዚህ አይነት ስሜት ለሄርሜላ የሚሰማ ከሆነ ከሩታ ጋር ያለን ግንኙነት ማቆም አለብ ብዬ ነው የማስበው። ምክንያቱም የሩታ ሕይወት እዛ ጋር መበላሸት የለበትም። የራስን ህይወት ኦሬዲ በቃ ተበላሽቷል ያንተ ባይዜ። የአብርሃም ህይወት ወይም ደግሞ የወንድ ልጅ ህይወት በቀላሉ አይበላሽም፣ ተበላሸም አይባልም፣ ወደ ሌላ ነገር ይሸጋገራል። ምክንያቱም እሷ አይወልድ አመጣ የምትወልድ በተለይ ሴት ናት በጣም የምትቸገረው ከልጇ ጋራ ለማሳደግ እጅግ በጣም ብዙ ጊዜያትን የምታሳልፍ ሴት ናት። ያንን ሁሉ ነገር የምታሳልፈው ሩታ ስለሆነች ሩታ ብቻ ናት ችግር ውስጥ የምትገባ እንጂ በዚህ ጉዳይ ላይ አብርሃም ምንም አይነት ችግር ውስጥ አይገባም። በእርግጠኝነት ነው የምነግራችሁ። ግን ጸጸቱ ያኖረዋል ወይ ነው ጥያቄው። ጸጸቱ እንዴት ነው የሚያኖር? እንዴት ነው ከሰው ጋር ተደባልቀ የምትሄደው? በተለይ የሩታ እናት፣ የሩታ አባት፣ ቤተሰቦች፣ ጓደኞች፣ ዘመዶች ቢሰሙ ቢያዩ እንደዚህ እያዩ እየሰሙ እጅግ በጣም እኮ ነው የሚያሳፍረው። ጎረቤት እንኳን ሲሰማ ባይዞ እኔ ስለ ጎረቤቱ በተለይ በጣም ብዙ ነገር ሰምቼ ነበረ። የተናገሩት ነገር በተለይ የነጋሽዬ ቤተሰብ ወደ እነሱ በጣም የሚቀርቡ ጎረቤቶቹ እጅግ በጣም የሚከብድ ንግግሮችን ሲናገሩ ነበረ። በቀጣይ በደንብ አድርጌ ነግራቸዋለሁ ምን እንደተፈጠረ ሰፈር ውስጥ የተፈጠረው ነገር ማመን አችሉም በቃ እጅግ በጣም የሚያሳፍር ነገር ነው እና ምንድን ነው የተፈጠረ? ለዛ ወደ ቤተሰብ መሄድ አይፈልግም። አልጋ ይዞ ለብቻው ወይም ደግሞ እንግዲህ አንዳንዴ ደግሞ ተደብቆም ይሆናል ሄርሜላ ጋር ተፍ ተፍ ተፍ ተፍ እያለ እንደዚህ እያሳለፈ ይገኛል። ቡታጅራ ውስጥ እንጂ ቡታጅራ ውስጥ እኮ አብርሃም የራሱ ቤት ወይም ደግሞ የቤተሰቡ ቤት ሄዶ እያደረ አይደለም። ይሄ ደግሞ ሁላችን የምናውቀው ጉዳይ ነው። እጅግ በጣም ያሳዝናል። እንግዲህ ፈጣሪ ያገዘሽ። እኔ በቻልኩት መጠን በተለይ ሁለቱም እንዳይጎዱ፣ በተለይ ሄርሜላም የራሷን ሕይወት እንድትኖር ከዚህ ሕይወት ውስጥ ወጥታ ከዚህ በጣም የሚያስጠላ ነገር ውስጥ ወጥታ የራሷን ሕይወት ብትገነባ እጅግ በጣም ደስ ይለናል። አብርሃምም ከዚህ ሕይወት ውስጥ ወጥቶ ወደ ፍቅሩ ወይም ደግሞ ወደ ትዳሩ ቢመለስ ሁላችንም ምኞታችን ነው። ግን አብርሃም እንደምታዩት የሚመለስ አይነት ወንድ አይደለም። ታጥቦ ጭቃ ነው፣ ብትመክሩት የማይጸዳ እጅግ በጣም በጣም እንግዲህ ጋጦጥ የሆነ ሰው ሆኗል። እስከ መቼ ድረስ በዚህ ይቀጥላል? አብረን ምን ይሆናል እንግዲህ። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ የካርጎ ሐሳብ አስተያየታችሁን ኮመንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።